ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን እንግዲህ የጠየቃችሁኝን ጥያቄ ያው ለመፍታት ድሮቹ ቤት ተገኝቻለሁ። ይኸው ሙሽራው፣ ሙሽራይቱ እናታችን ደግሞ እንግዲህ በደስታ በተለያዩ ሁኔቶች የልጆቿን ደስታ የገለጸችበትም ሁኔታ የሚታወስ ነው። ልጆች በዩትዩብ ቻናል ልናያቸው ይገባል። ስለዚህ ከድሬ ዩቲዩብ ቻናል ክፈትና ሰርፕራይዝ አድርጋቸው። እስኪ ባላችሁት መሰረት ይህን ቪዲዮ ያያችሁና የደረሳችሁ ሁላችሁ በቀናነት ሰብስክራይብ እያደረጋችሁ፣ ሼር እያደረጋችሁ ስታዳርሷቸው ነውና ፍቅራችሁን የምናየው ይህን ቪዲዮ የደረሰው እና ያየው ሰብስክራይብ ሲያደርጋቸው ብቻና ብቻ ነው። ሰብስክራይብ ላይክ ግዴታ ነው። ስለዚህ በዛ ልክ እና በረታታቸው እንግዲህ የዩቲዩብ ቻናሉ ስም ንጉስ ራያ በሚል በአባወራው ይከፈት ተብሎ ንጉስ ራያ በሚል ከፍተነዋል። ስለዚህ ይሄ ቫይራል ከወጣ እንቁ ስራ እያብላችሁ ሰርች ብታደርጉ በቀጥታ ይመጣል ነው እና፣ ስለዚህ በጣም ነው የምንወዳቸው የምናከብራቸው በዩትብ ብለዋል እና አሁን ዛሬ ደግሞ ዩትብ ተከፍቶላቸዋል። ይህን የተመኙልሽ ጓደኞችሽ፣ አጠቃላይ ደግሞ ሁለታችሁን የሚወዱ ምን ታያቸዋለች። ለእነሱ መለከስ እንግዲህ በጣም ቁም ነገር ስለዚህ በቃ ግን ቤቱ በቃ አለሽ አይደል በጣም ጥሩ እሺ በጣም ጥሩ ጀምሬው እስከ መጨረሻው በንጉሴ ደስታ አለ ዛሬም እንግዲህ ከቤት አብረን ተገናኝተናል ከቶም በቃ በዚያን ሰዓት ሰርጉንም ሞቅ ደመቅ ለማድረግ አንዴ የሸላኝ ይሆናል አንዴ የዘፋኝ ይሆናል ሁኔታው እንዴት ነበር? እንዴት አለፈ? ሰዎች የተመኙላቸው ምኞት አሁን እንዴት አገኘኸው? ቀጣይ እነሱ ምን ቢሆን ይሻላል ብለህ ታምናለህ? እስኪ እሱን መጀመሪያ። እኔ በዚህ አጋጣሚ በጣም እንትን ሆኛለሁ። መጨፈር ምናምን እንትን አልነበረሁም። አሁን ላይ በጣም ላይም ጓደኛ ሆነ ወንድም ሆነ መዝለቅ እንደምንችል

ሰሞኑን ራሱ አንዳንድ ወንድሞቻችን ነቶቻችን እህቶቻችን ችግር ላይ ሲሆኑ ሲታመሙ የሆነ ነገር ሲገጥማቸው እናንተ ሰላላችሁ ነው፣ አጭር ጊዜ የምትችሉትን ነገር አድርጋችሁ በህዝብ ሁኔታ ደርሶ እና ሰዎች የሚፈልጉትን ሕክምና የሚፈልጉትን ድጋፍ እንዳገኙ ያደረጋችሁ እናንተ ናችሁ እና እንደዚህ አይነት ወንድሞች ደግሞ በስተን እንደዚህ ስንል በጣም ደስ ባህላችንን በማስታወቅ እየተፈረዘ ነው። ባህላችን ራያ ባህል በጣም ብዙ ነገሮች አሉ፣ ብዙ ያልወጡ ነገሮች አሉ በጣም መሰራት ያለባቸው እና ብዙ ወንድሞች ወጥቶ ያን ነገር ማስተማርና ማሳየት የሚቻልበት ሚንሳለ እንደዚሁ ላይ ለምሳሌ ከነዚህ ልጆች የጋብቻ ፕሮግራም ላይ እንደ ልምድ ዘፋኝም የመሆን እንደዚህ አይነት አቋራጭ መንገዶች ምናምን ነገር እንትን ብያለሁ። አይ በነገራችን ላይ አሁን ስታገባ ምትላቸው ነገሮች አሉ ደስ ሚሉ ነገሮች አሉ። በጣም የዛሬ ወጣቶቻችሁ ነበር ሚስቴ ፈጣሪ ስጦታ ናት የሚለው ልታወራ ብለህ ነው የቀረው። ማግባት አይቀርም እያያችሁ እንግዲህ አገርም መንገድም፣ በቃ ያው ሲንግል መሆኑ አንቺን ማለሽ ምናልባት ተ ንችን በርግጥ አንቺንም አግባፈ አይቀርም ጥብቀሽ ካሪያሹ አስቸጋሪ ነው እሱ ጉዳይ እና እጅግ በጣም ደስ የሚል ነገር ነው። በዩትዩብ ቻናሉ መጥታ አሁን እንዲሰሩ ተብሏል እና ብዙ ሰዎች በዩትዩብ ቻናል በቃ ይከፈትላቸው ተብሎ ዛሬ መጥቼ ከፍቼላቸዋለሁ። ይሄ ነገር ለውኔም መጥቼ አውርቻለሁ አንተም ጋር በደንብ መስራት አለበት። ሰዎች በተለይ በተቀበሉ ሰዓት ያን ተቀባይነት ይዘህ ቁም ነገር ላይ መድረስ አለብህ ብዬ ለአንተም ሁሉ እያወራን ነበረ እና አሁን ላይ ይሄ መሆኑ እኔም መክፈቴ እነሱን ደግሞ በዚህ ሁኔታ ላይ ተቀባይነት እንዲኖራቸው መሆኑ የተሰማ ስሜት ይሄ። በነገራችን ላይ እንደውም እስካሁን መስራት የሚችልበት ሚስ ነበረ። ዘግይተዋል ብዬ ነው የማስበው። ሁላችንም ዘግይተናል። ብዙ ስራዎችን በግል ዝም ብለን ብዙ ስራዎች ሰርተናል። እስካሁን በእርስ እያለን ጀምሮ በግል እንደዚህ ብዙ ስራዎችም ሰርተናል። በዚህ በደንብ ደሞ ገፍቶ ስራ መጣበት እስካሁን ነው እንጂ መስራት የሚችል አቅም አለው። መስራት ይችላል። ደግሞ ይሄ ነገር ደግሞ ዩቲዩብ ደግሞ ከፍ ብሎ እንትን ሲል ደግሞ ለራሱ ሳይሆን ለማህበረሰቡ የተለየ ነገር እንደሚሰራ እምነት አለ እና ራሳችን እናበረታታ። ሆን አንዳንድ ትንሽ እንትን ምንድነው የሆነ ምንም የማይሰራ ሰው ዝም ብሎ በቃ የሆነ አምስት ሽቂጥሽ ምናምን ብሎ ያን እንትን ብሎ በጣም ብዙ ተከታይ ብዙ ነገር እንትን ያለው ግን ብዙ ትክክለኛ የሚሰሩ ልጆች ትክክለኛውን ነገር ረጋ ያለውን ነገር ብዙ ስራዎች እየሰሩ ግን ምንም ነገር እንትን የማያለው ነገር ሳይ በጣም የሆነ እኔ ሚዲያ የምንጠረው በዚህ ምክንያት ነው። ምክንያቱ የሚሰሩ ሰዎች ትክክለኛ ያለውን ነገር እውነታው የሚሰሩና ትክክለኛ ያለውን ነገር የሚያደርጉ ሰዎች እንትን ናቸው ግን ምንም ነገር እንትን ሳይሉ የተለየ ነገር የተሻለ ነገር ሲያደርጉ ሳይ ሲደረግላቸው ሳይ ትንሽ ሚዲያ በተለይ ቲክቶክ የሚሉት ነገር አሁን አሁን እኔም ዝም ብዬ አሁን ምን እንደምደብረን እንደምትል ትምደብ ትንሽ በዚህ ነው፣ ግን ቁም ነገር ያለውን ነገር ሞር እንትን ብንል ደስ ይለኛል። አሁን ያለበት እንትን ካልተሻሻል በጣም ከባድ ነው። ደጋግፍ አለብን መጠየቅ አለብን እንደ ሕዝብም ትንሽ ከበድ አለ ጊዜ ስለሆነ ይሄን ጊዜ በደም ኩል እንደምናፈው ይሄን ነው ማሰው ነው ሰክነው እሺ ውድ የተከበራችሁ አድማጭ ተመልካቾቻችን፣ እንግዲህ ወንድሜ ንጉሴ በነገራችን ላይ ከዚህ በፊት በበጎ አድራጎት ስራ ነው የተገናኘ ነው። በጣም በጣም መልካም ቅን ልጅ ነው። በበጎ አድራጎት ስራዎች ላይ በተለይ ሰው እንዲታገዝ የሚፈልግ የሰውን ችግር የሚረዳ በጣም መልካም ወንድም ነው እና እንግዲህ ከዛን ጊዜ ጀምሮ ለዚህ ወግ ማዕረግም ሲደርስ አብረን ነው ያለ ነው። በግርግሩ ነበር ያው እንግዲህ በሰሜኑ ጦርነት በነበረው ሁኔታ በበጎ አድራጎት ስራ የተገናኘ ነው። እና ይሄ ልጅ በደንብ እናንተ ካበረታታችሁት በእርግጠኝነት እንኳንም ይሄ ሚዲያና አጋጣሚ አግኝቶ በጎ አድራጎት ስራ ላይ በደንብ እንደሚበረታም እርግጠኛ ነኝ። ባሉት ሁኔቶች እንደዛ ናቸው። እና እንደ በስከ መጨረሻ የበጎ አድራጎት ስራዎች ሀሳብም ስለተጠቀሱ ይህን እድል ካገኘ እንደ በጎ አድራጎት ላይ ያለ ፍላጎትና ሀሳብ እስከምን ያክል ይሆናል ንጉሴ? እስኪ ያው ይሄን አጋጣሚ ብትናገር። ለምን አንድ ሰው የሚዲያ ባለሙያ ከሆነ እኔ በራሴ የምማምነው የሰዎችን ችግር ተረድቶ ከሰዎች ችግር ጎን ሊኖር ይገባል ብዬ አምናለሁ እና እንደ አንተ በእርግጥ ታውቀዋለህ ግን ይህን አጋጣሚ በደንብ ሰዎች ካበረታቱ ዩቲዩቡ በደንብ ካደገ ምኞትና ፍላጎት እንዴት ነው ጥሩ ስለ በጎ አድራጎት ሲነሳ መቼም ያው አንድ ሰው በጎ ነገር የሚሰራው ለራሱም ጭምር ነው አንደኛ በመንፈሳዊ ህይወቱም ወይም ደግሞ በፈጣሪ ዘንድም ተቀባይነትም አለው እውነት ለመናገር ማለት በጎ ነገር ስትሰራ መልካም ነገር ስትሰራ በፈጣሪ በሰዎችም ዘንድ ተወዳጅ ትሆናለህ። መጥፎ ነገር መጥፎ ነው ይታወቃል። መቼም ያው ማለት እንግዲህ ሁላችንም የምናውቀው ነገር ስለሆነ ማለት ነው እና በጎ አድራጎት መስራት ከድሬ ጋር እንዳለው በጣም ቆይተናል። እውነት ለመናገር ከእንደዚህ ያው እኔ ይሄን አረኩ ሳይሆን በተሻለ መጠን እንግዲህ አቅማችንን አንድ ጠጠር መወርወር በራሱ አንድ ትልቅ ነገር ስለሆነ በአቅም ለመደገብ በሀሳብ በምንም እንግዲህ በገንዘብ ምናልባት ላረዳ እችላለሁ፣ ወይም ደግሞ እንደዚህ ትላል እችላለሁ እንደሌሎቹ ማለት ነው በሀሳብ ደረጃ እየተደጋገፍን ብዙ ነገር ስንሰራ ነበረ። ወደፊትም ደግሞ የሚዲያ ተጠናክሮ ወይም ዩቲዩብ ተጠናከረ ከዚህም በላይ ለማድረግ ከወንድሞች ጋር አብሬ በጎ አድራጎት ከሚሰሩ ወንድሞች ጋር አብሬ በተለይ የኢትዮጵያ ሕዝብ እንግዲህ አስተምሮ ከዚህ ላደረሰን ድሮም ቁሎም እንግዲህ ያው የኢትዮጵያ ሕዝብ ነው። ስለዚህ ለዛ ማህበረሰብ ደግሞ የተሻለን መጠን ለማድረግም ዝግጁ ነን። ኢትዮም እንግዲህ ከተጠናከረ በእርግጠኝነት የምናግዝበትም አንዳንድ ነገሮች፣ ምክንያቱም ብዙዎች ድምፅ የሚያሰማላቸው ጠፍቶ ከሆነ ቦታ የሚወጡ ብዙዎች አሉና ከሚዲያ የማይወጡ ማለት ነው። እነዚን ሰዎች በማፈላለግ እነዚን ሰዎች በማግኘት የተሻለ ነገር ለህዝብ የማድረስ ስራ፣ ምክንያቱም ወደ ህዝብ ከደረሰ ህዝቡ የራሱን አስተዋጽኦ ስለሚያደርግ ማለት ነው እና ያን ነገር ለማድረግ በራሴና በባለቤቴ ስም እርግጠኛውን የምናገረው እንግዲህ የበኩላችንን ድርሻ ለመወጣት ዝግጁ ነው።